አንድ ሰው የራሱን ጥፋት ምንም በማታውቁት ነገር ሌላ እናንተን ጥፋተኛና በደይብ ያደርጋችሁ ምን ታደርጋላችሁ? ፋሚሊ ሄለን አሁን ጥፋተኛ ያደረገችው ያለችው እኔን ነው። እኔ ለራሴ ይቅርታል ጠይቃት ነበረ በፍቅር መሀል ጸብ ያለ ነው ብዬ፣ ግን ሁሉንም ነገር አሁን ድምድም አደርጋ እኔን ጥፋተኛ ያደረገች ጥፋተኛው አንተ ነህ ኪያን ፍቅር ሄድከው አንተ ነህ አለች። ግን መጀመሪያ ላይ ማለት ነው እኔ ከኪያንም አላቃትም በእሷ ጋር በነበርኩ ሰዓት ማለት ነው ብዙዎቻችሁ ታቆኛላችሁ ጊዜም አሳልፈው ለራሱ ላይቭ ላይ ከሷ ጋር ነው። ከሷን ውጭ ከማንም ጋር ጊዜ ያሳልፍ ያላት ግን ትላንትና ፖስት ያደረገችው ቪዲዮ ምን ብላ ነው? እኔ ቅርታ ልጠይቅህ ነበረ፣ ኪያን አፍቅረህ በአደባባይ የሄድከው አንተ ነህ እንጂ እኔ አይደለሁም አለችኝ። ከኪያ ጋር እንዲገናኝና ከኪያ ጋር ፍቅር እንድጀምር ያደረገች እሷ ናት። በልህ አነሳስታኝ እንጂ እኔ ከኪያ ፍቅር ኖሮብኝ መጀመሪያም ኪያን አውቄያት ሳይሆን ፍቅር የጀመርኩትን ፍቅሬም ህይወቴም ብዬ ማስባት እሷ ነበረች። ለጊዜው እሷ ስትቀየርብኝ በጣም ተበሳጭቼ ስሜታዊ ሆኜ፣ በጊዜው ደግሞ ኪያን ከጎኔ ስላገኘኋት ከኪያ ጋር የማይታሰብ የፍቅር ህይወት ፣ አንደኛ በሃይማኖታችን እንኳን አንድ አይደለንም፣ ግን ከጎኔ አይዞ ስትለኝ ስለነበረች የሆነ ስላበረታታች ነው ከእሷ ጋር ፍቅር የጀመርኩት። በቃ የኪያ ጋር በጊዜው ፍቅር አትበሉት ህልም ጭምር ነው። አንቺን መበቀል ስለፈለግኩ ብቻ ነው እንጂ ከኪያ ጋር ፍቅር የጀመርኩት ፍቅር ይዞኝ አልነበረም። ግን አንቺ እኔን ጥፋተኝ አድርገሽ እኔ አንቺን እንደጎዳሁሽ እንደ በደልኩሽ አድርገሽ ሶሻል ሚዲያ ላይ ወጥሽ መናገሩ ተገቢ ነው ብዬ አላስብም። ምክንያቱም ይህን ቪዲዮ ቆይ ጋብዣችሁ ልመለስ፣ አዳምጡትም ፋሚሊ አንተ እዝም ያለ ነ ወጣነ ሚባለ ማታ ላይ ብ ምን እንዳለ ሰምታቸኋል አይደለ? ፊታችሁ ምን እንዳለ ሰምታቸኋል። አሁንም ሚለውን ስምግቸው ኪያን አፈቅራታለሁ ሲጀመርም እኮ የተጣላ ነው በዛ የተነሳ እንጂ በእኔ የተነሳ አልነበረም። እሱ ሰበብ ያደረገው በቤት ግጥም ስለተገጠመ ለምን ቤትሽ ግጥም አስገጠመሽ ሴት ታደርግሽ በሚል፣ ዛሬ ግን ይኸው እራሱ እኔ አፈቅራታለሁ ብሎ መጣ። ይሄንን ነው ይሄንን ነው መፍራት ማለት። በስሜት ተነሳስተህ ወይስ የምርህን ነው የምታወራው፣ አልገባኝም። ይህን የምናገረው አሁን ቤተሰቦች የማታ ይቅርታ ጠይቁ እያሉ ስለነበረ ነው። ባይዘው እያስቀየምኩ መስሎኝ የምር ማለት ነው። ይቅርታ ጠይቅ ነበረ። ዛሬ እሱ ሌላ ታሪክ ውስጥ ገብቶ ያለው ሌላ ታሪክ ውስጥ ነው። ልጅቷ ያለው ወይኔ በላቸው ኪያ የምትባይ ልጅ ግን በአንቺ ምንድን ነው የሚጣላ ነው ግን እ ይኸውልሽ ኪያ በመሀላችን አልገባችም። ኪያን የማውቃት ከአንቺ ወደዚህ እንጂ ከአንቺ በኋላ አይደለም እናም ኪያን በምንም አይነት ተአምር እንድትናገሪያትም ሆነ ከቸርሽ እሷ ባለችበት ባደርሽ ባይነ እንደውም ለአንቺ ልስል፣ ኪያን አፈቅራታለሁ፣ ኪያን እወዳታለሁ። እና በቃ ከዚህ በኋላ ጥፋተኛ ካደረግሽ፣ ጥፋተኛው እኔ ከሆንኩኝ የበደልኩሽ እኔ ከሆንኩኝ በሕይወታችን አትግቢብን። እኔና ኪያ የራሳችንን ሕይወት በራሳችን መንገድ አመቻችተን መምራት እንችላለን። መጀመሪያውንም ሶሻል ሚዲያ ፍቅራችን አይወጣ ብዬ ነግሬሽ ነበረ ግን ይሆን ሴቶች ሲፖስቱ ምናምን ቀንተሽ ካልፖስተት በአንተ ካልታየዋልሽኝ፣ እኔ ደግሞ በጊዜው ኮራብሽ ነበር እንጂ አላፍርብሽም ነበረ። ሶሻል ሚዲያ በፌስቡክም በዩቱብ ሳይቀር በቲክቶክ በማንኛውም ሶሻል ሚዲያ ላይ ብዙ ነገር ንግስቴ፣ እናቴ ያልኩ ብዙ አመፃድቄሽ ነበረ። ያው ግን አንዳንዶች ደግሞ እንደዚህ በአደባባይ የሚያፈቅራቸውን በአደባባይ የሚወዳቸውን ክብር አይወዱም እና ከዚህ በኋላ ምንም ማድረግ አልችልም። ወደ ህይወቴ ከዚህ በኋላ እንድትመለሽም ይቅርታ ልጠይቀህ እያልሽ ይቅርታ ልጠይቀህ ነበር እያልሽ ነው። ይቅርታሽንም አልፈልግም። እዛው ራሽን ቻይልኝ። ግን እኔና ኪያ ውስጥ ህይወት ውስጥ ደግሞ ከዚህ በኋላ እንዳትገቢ። እንደውም ኪያን አፈቅራታለሁ። ኪያ እንድትለየኝም እንዳጣትም አልፈልግም። ምክንያቱም በጊዜው ከኔ ጋር የነበረችልኝ አይዞ ስትለኝ የነበረችው ኪያ ናትና። አንቺም የራሽን ህይወት ጀምረሻል። እኔን ጥፋተኛ ካረግሽ እኔ ከሆንኩ ህይወት ቀድሜ የጀመርኩት ደግሞ ያንቺ የአሁን ህይወት ሳይሆን ከአመት በፊት የምታውቂው ልጅ ኤክስሽ የነበረ ወንድ ነ እንጂ ትላንትና የምታውቂው ወይም እንደኔና እንደ ቅያ በአጋጣሚ የተገናኛችሁ አይደላችሁም። ሁሉንም ነገር እኮ አውቃለሁ። ያለውን ነገር አውርተሽኛል። እኔና አንቺ ዛሬ አይደለም የምታወቀው ከአመት ከሁለት ዓመት በፊት ነው ፍቅር የጀመርነው። በመሀልም ፕሬካፕ እንደያረግን አውቃለሁ ለብዙ ወራት እንደተለያየን። ግን በዛ መሃል ከእሱ ጋር ፍቅር ጀምረሽ አሁን እኔ ጋር ስትሆኚ ሌላ ህይወት መጀመሩ ወይም ወደሱ ህይወት መመለሱ ለምን አስፈለገ ነው? እኔ ጊዜ ማቆያ ነኝ፣ ባጣ ቆየ ነኝ፣ በምትፈልጊ ሰዓት የምትመጩ፣ በምትፈልጊ ሰዓት የምትጁ፣ እኔን እንደ ምርጫ ነው የምታይው። ይኸውልሽ እኔ ማለት እንደ አማራጭ እኔ ምርጫሽ ለሆን እንጂ አማራጭ ለሆንሽ አልፈልግም። ከዚህ በኋላም ደግሞ ወደ ህይወቴ እንዳትገቢ ያለውን ነገር እኔ በዚሁ ደምድም፣ ያለው በዚሁ ጨርሻለሁኝ። ኪያን ግን አፈቅራታለሁ። በጣም ብዙ ሰዎች ደግሞ አንተ ኦርቶዶክስ እሷ ሙስሊም ምናምን እያላችሁ ነበር። እንግዲህ ህይወቱን የምንኖረው እኛ ነን። ማንም በመሃላችን እንዲገባ አልፈልግም። ግን ኪያን ደግሞ ማለት ነው ለአንቺን ልጅ ስል መቼም ቢሆን አልጠፋትም። ኪያን ሁሌም አፈቅራታለሁ። አንቺም ግን የራሽን ህይወት ጀምረሽ በሰው ህይወት ሰውን ጥፋተኛ ማድረጉ ፌር አይደለም። እኔ ጥፋተኛ አይደለሁም። በጥቅሉ እኔ ለራሱ ይሄ ነገር ከማጋነን እኔ ልብረድ ብዬ ነበረ። ግን ትላንትና እኔን ጥፋተኛ አድርገሽኛል። ምክንያቱም እኔ ጥፋተኛ ነኝ ብዬ ይቅርታ ልጠይቀው ነበር ምናምን ስትይ ነበረ እና ይሄ ማለት እኔ ራሴ ጥፋተኛ ነኝ ማለት ነው። እኔን እንደ ጥፋተኛ አድርገሽ ነው ያሰብሽኝ። እኔ ነኝ አንቺን የበደልኩሽ፣ ፍቅርሽን የገፋሁት እኔ ነኝ አይደለም? እንደዚያ ብለሽ ነው ያሰብሽው። እሱ ደግሞ ችግር የለውም። ከዚህ በኋላ በህይወትሽ ድርሽ አልልም። ወደ ህይወት አትመለሽም። እዛው ራስሽን ቻይ። ፍቅራችሁን ያብዛላችሁ። አንቺም ሆናችሁ ሁሱ ወደ ህይወታችሁ አርጋው። እኔ ትላንትና ያለቀስኩት ስሜታዊ ስለሆንኩና በጊዜው ስለተበሳጨሁ እንጂ የአንቺ ከህይወት የመውጣት አናዶኝ አበሳጭቶኝ፣ አንቺ ስለቀረሽብኝ አይደለም። እንኳን አንቺ ስንቱ ይቀር የለ ግን ደግሞ ላይክስ አይበድልም። ክሶኛል በአንቺ ቢበድለኝም የፍቅር ጥግን ላሳይሽ ብሞክርም አንቺ ግን ፍቅር አይገባሽም ድምቀቴም ህይወት የምነሽ ብዬ ለአንቺ ልዩ ፍቅር ስለሰጠሁሽ ብዙ ነገር ስለሆንኩልሽ፣ አንቺ ግን ለካ ሴቶች የሚወዱት እዛው የሚያሞጋሻቸውን ሳይሆን የወደፊቱን የሚያስብ የወደፊት ህልሙን ለማሳካት የሚሯሯጥ ወንድ ሳይሆን ዛሬ አንድ ጋር እንደዚህ ሆነን ጡትሽ አጎጠጎጤሽ እንደዚህ ሆነን የሚላችሁን ይኖራል። አንዳንድ ሴቶች ማለት ነው። ሁላችሁን የሚሄ አይወክልም፣ አንዳንድ ሴቶች። እኔ ግን ደግሞ ወደፊት ለአንቺ ምን አድርጌልሽ ምን አይነት ባልሆኝልሽ ታውቂያለሽ እኔና አንቺ እስካሁን ድረስ በፍቅር ስንቆይ አንድ ቀን አስቀይሜሽ አላቅም። ፈጣሪ ይመስገን። አንቺ ሆነሽ በትንሹ ትቀኒና በራስሽ ሰዓት የምትናደጅው እንጂ እኔ አንድ ቀንም እንደዚህ ነው ብዬ አንቺን ተናግሬ ይሻል። ምክንያቱም ከልቤ ስለማፈቅርሽ ከልቤ ስለምወድሽ ነበር፣ ነው። ግን አሁን አልወድሽም፣ ሁሉንም ነገር አላፈቅርሽም፣ ሁሉንም ነገር ትቸዋለሁ። ከዚህ በኋላ ደግሞ ንግስቴም ህይወቴም ሁሉ ነገሬም ብኮን ኪያና ኪያ ብቻ ናት በእኔ ህይወት ውስጥ እና ያለውን ነገር በዚሁ ጨርሻለሁኝ። ወደ ህይወቴ እንዳትመለሽ፣ እዛው ህይወታችሁን ምሩ። በሶሻል ሚዲያ ምንም አይነት ነገር አልፈልግም። እዛው ራስሽን ቻይ። ፍቅራችሁን ያዘልቅላችሁ። ድሮም ምን አለ መሰላችሁ የሆነ ማች የሚያደርግ ነገር ሲሆን ነው ገጣሚ ለገጣሚ ባይተዋር ለባይተዋር ሲሆን እንጂ፣ እኔ ደግሞ ቀኔ መዝረፍ አላውቅበትም። እንደዚህ ሰው ማሞጋሸሽ አላውቅበትም። ከነ ፍቅር አገላለጽ ለራሱ ያን ያክል እንደዚህ ሴትን አቋላምጭ ፍቅር መግለጽ አልችልበትም ምክንያቱም እኔ ሰውን ሳፈቅር ከልቤ እንጂ ከአንገት በላይ አፍቅሬ ስለማላውቅ ነው እና ያለውን ነገር እዛው ጨርሽ እኔ ቀን የምዘርፍ ልጅ ግጥም የምገጥም ልጅ አይደለሁም ግጥም የሚገጥምልሽን ቀን የሚዘርፍልሽን ብሶብሽ በልጦብሽ ፍቅር ከሚሰጥሽ አግኝተሽ ሄደሻል መልካም ህይወትሽን መልካሙን እመኝልሻለሁ ኪያን ግን በምንም ተአምር ቢሆን ላንችልህ ስል ግን ኪያን አልተዋት ኪያን ሁሌም ቢሆን አፈቅራታለሁ እንዲሁ ለአንቺ ልህም ስል ቢሆን ህይወቴን አመሰቃቅለሽዋል። አቃለህን የማይሆን ውስጥ ከተሽኛል። ግን ይህንን ህይወቴን እስከምወጣው ደግሞ ኪያም ቢሆን መቼም ቢሆን አልጠዋትም። በአንቺ ብጥለሽ ብሄድሽ ሰዓት በከፋኝ ሶሻል ሚዲያ ወጥቼ ሳላለቅ ሲያጽናናችኝ እሷ ነበረች፣ አይዞ ከጎንነኝ እያለች ማለት ነው። ግን አንቺ ያለፈው ህይወትሽን ለማደስ ብለሽ የሰው ህይወት ማመሰቃቀሉም ሆነ በሶሻል ሚዲያ እንደዚያ እንታይ ማለታችን ተገቢ አልነበረም። ሶሻል ሚዲያ ላይ የወጣ ነው። ባንቺ ምክንያት ነው። ሴቶች አንዳንድ ፎቶ ሲፖስቱ እኔ ሂጄ የማወራብሽ መስሎሽ እኔ ግን ከማንም ጋር ማወራው አልነበርም። ሁላችሁም ይው እያያችሁ ነው። ኤርሚ ከእንደዚህ አይነት ሴት ጋር አውርቷል የሚል ካለ እኔ በአደባባይ ወጥቼ ይቅርታ ጠይቅሻለሁ። ግን እኔ ከማንም ጋር አውርቼ በማንም ተክቼሽ ስለማላቅ ነው። ኪያ ግን ዛሬም ነገም ቢሆን አፈቅርሻለሁ። ጨርሻለኝ።